ብሩክ እንግዲህ መኪና ገዝቶ ሀይሚዬን ሰርፕራይዝ አደረጋት። ይሄ ማለት ሙያ በልብ ነው፣ የሚያደርግ ሰው አያወራም፣ አድርጎ ያሳያል ማለት ነው። የሚሰራውን ነገር አይጎሩንም፣ በተግባር ነው የሚያሳየው። ለማንኛውም ቡራና ሀይሚ ኮንግራ ብያቸዋለሁ። ምክንያቱም የሰራ የለፋ ሰው የለፋበትን ውጤቱን ለሰው ማሳየት አለበት። አንደኛ ለሰው ብርታት ነው፣ ሁለተኛ ነገር ደግሞ ለራሳቸውም ወደፊት ለመስራት ጥንካሬና ብርታት ስለሚሆናቸው ማለት ነው። እና ሀይሚዬና ብሩክ እንግዲህ ዛሬ ሀይሚ ጠበቀችው ሁኔታ ከፊቷ መኪና ገጭ ብሎ ስታየው በድንጋጤ ልትወድቅ ትንሽ ነበር የቀራት። ብቻ በጣም ደስ የሚል ነገር ነው የእውነት እኔ እንደውም እንደዚህ በቶሎና በፍጥነት ይገዛሉ ብዬ አላሰብኩም ነበር። በእርግጥ በደንብ ነው የሚሰሩት፣ ግን ቢሆንም ደግሞ አላ አደለ ብዙ ወጪ አለ ራሳቸውን ችለው ምናምን ስለሚኖሩ ያኔ እንደዛ በፊት አሁን አብረሽ የገዛው ከቤተሰብ ጋር እያለ ነበር። እነሱ ግን ራሳቸውን ችለው የሚኖሩት ምናምን ወጪ አለ ሶ እንደዚህ በፍጥነት አልጠበቅኩም ነበር፣ ግን ደግሞ በጣም ደስ ይላል። እውነት ለመናገር ኮንግራቪሽ ያለው ሃይሚ ብሩኬ ደግሞ በጣም ትለያለህ። እውነት ለመናገር ምክንያቱም የሰራበትን ነገር እንደ ሌሎች ጎረምሰዎች የሆነ ነገር አታሉ ቁማር ሳታደርግ ያልሆነ ያልሆነ ነገር ሳታደርግ ጥሩ ቦታ ላይ ማዋልህን ሳላድንቅ አላልፍም። ምክንያቱም ብዙ ወጣት ሴት ልጆች ማለት ነው ጎረምሳዎች በተለይ በቃ የሆነ ነገር ያዩትን ነገር ሁሉ መልበስ ያዩትን መብላት ያዩትን መጠጣት ያልሆነ ነገር ላይ ገንዘባቸውን የሚያባክኑ ወጣቶች አሉ እና ለእነሱ እንግዲህ ተምሳሌት ይሆናል ብዬ አስባለሁ። ከብሩኬ ብዙ ነገር መማር ትችላላችሁ። ማንም ሰው ከሰራ መቀየር እንደሚችል፣ ሲቀጥል ደግሞ ምንሰራውን ገንዘብ በስነስርዓት እንዴት መያዝ እንዳለብን፣ ለአላማ ለግብ መስራት እንዳለብን ብሩኬ ያስተምረናል ማለት ነው። በፊትም ቢሆን ብዙ ሰው ነው የሚወዳቸው ቢሆን የበለጠ የምንወዳቸው ማለት ነው። ምክንያቱም የሰሩት ነገር ያስተምራል፣ ያዝናናል፣ ፍቅርን ያስተምራል። በጣም ብዙ ነገር ነው የሚያስተምረው በነገራችን ላይ እና አንዳንድ ሰዎች ደግሞ ቅናት መንፈስ አለባቸው አይደለ? አበሻ ቅናታም ስለሆነ የሚናደርሰው ሊኖር ይችላል፣ ግን ደግሞ ሰው ደስ ሲለው የሚናደር ሰው እንጃ ሰይጣን ጎደኛ ነው ብዬ ማስበው። በሌላ በኩል ደግሞ እነ ሩታና እነ አብረሽ እንግዲህ ው ጨከናችሁ በቃ ልትሄዱ ነው። ኦ ማይ ጋድ! ኦ ማይ ጋድ! ነገ ነው አሉ እንግዲህ። በረረው አይድሌ ይሳቅ እንግዲህ ቀርቷል፣ ተለየ ተለይቶ ያው ታግቶበት ሪጀክት ተደርጎበት ሳይሆን ያው ትኬት ብር ስለሌለ ነው። እሺ መቁረጥ ስለማይችሉ ነው እነሱ። እሱ መቁረጥ አልችልም እኔ ዲጆ ሆናችኋለሁ ነው የተባለው። ሰው እነሱ ነው ትኬት የሚቆርጡ ስለዚህ ትኬት መቁረጥ ስለማይፈልጉ ነው ይስሐቅን ያስቀሩት፣ ማለት ነው። ዞሮ ዞሮ ግን እናንተም ደግሞ ነገ ሪጀክት ተደርገናል ብላችሁ እንዳትመጡብን ብን አደራ፣ በሰማይ በምድር ብያችኋለሁ። ዞሮ ዞሮ በጎቹ አሁን ቂጣቸው ሁሉ እየሳቀ ነው አሉ፣ እኘኝ እያሉ ነው አሉ እና ኮንግራጁሌሽን፣ እንኳን ደስ አላችሁ። ቅናታ ምናምን ትላላችሁ አንልም። እኔ አልቀናም እውነት ከሆነ በቃ ያለው ለወደፊትም አምናለሁ። ውሸት ከሆነ ደግሞ እየሳካስን እንዝናናባቸዋለን። ሶ እንግዲህ ነገ ብለዋል። እኔ መጥተው እዚህ ካላየዋቸው አሁንም ቢሆን አላምንም። ይሳቅን ሪጀክት ተደረገ ብለው ቀረ እንዳሉ እነሱም ሪጀክት ተደረግም ብለው ይቀር ይሆናል። ማርክ እንግዲህ መጥቶለታል ተብሏል። ያው ማርክ ግድ ነው ለእሱ መምጣት አለበት። ምክንያቱም የአራት ሰው ትኬት እችላለሁ ብሎ ሲያቁነጠንጠው ተናግሮ ነበር። ሰው ግዴታው ነው። ወዱ ዘን ተገዱ ነው የሚሄደው። ኤፍሬም ጋር ደግሞ ብዙም ሰላም አይደሉም እና የኔ ማሮች፣ የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ና እግዚአብሔር ይመስገን። ክብሩ ይስፋ ለመዳን ያለን አማሽ ወይና ነውና ዛሬ እንግዲህ ደስ የሚል ቪዲዮ ብዙ ቪዲዮችን አይቻለሁ። የመጀመሪያው ግን ብሩኬ ያልጠበኩት ነገር ነው። ሰርፕራይዝ ያደረገን የምር ሀይሚን ብቻ ሳይሆን እኛንም ነው ሰርፕራይዝ ያደረገን። ምክንያቱም እንደዚህ በቶሎ ይገዛል ብለን አላሰብንም ነበር። ሲቀጥል ደግሞ ሲጠፉ ተጣልተው ምናምን እያለን እያሟራትን ነበር። ሶሱ ግን የሆነ ነገር እያስተካከለ ነበር ማለት ነው። እንግዲህ የሚያደርግ ሰው አያወራም። ሙያ በልብ ነው። እንግዲህ የሚሰራ ሰው እንዲ ላደርግ ነው እያለ አይበጠረቅም። በነገራችን ላይ የምታደርጉትንም ሆነ የምታገኙትን ነገር ለሰው አትንገሩ። ለሰው ከተናገራችሁ ከሽፍባችኋል፣ ያላችሁን ነገር ሁሉ ታጣላችሁ። እንዲ ላደርግ ነው ካላችሁ የሰው መላስ በቃ ምን ልበላችሁ ቁርጥ አድርጉን የሚጥለው ሲቀጥል ደግሞ ያላችሁን ነገር እንትን አለኝ፣ እንደዚህ አለኝ፣ እንደዚህ እያገኘው ነው ብላችሁ ለሰው በጭራሽ አታውሩ። በቃ ምንም ነገር ማድረግ ስትፈልጉ ልክ እንደ ብሩኬ አድርጋችሁ ማሳየት ነው በቃ ከሆነላችሁ በኋላ ከተሳካላችሁ በኋላ ይሄው እንደዚህ አይነት ነገር እኮ አደረኩ ማለት ነው በቀደስ የሚለው እና ብሩኬ እንግዲህ እንዳያችሁት ነው። ሀይምዬን መኪና ገዝቶ ሰርብራና ያደርገዋልታል። እንግዲህ ከእግረኛነት ወደ መኪና በመኪና ሽር ብትን ሊያደርጋት ነው። እንግዲህ የበለጠ ደግሞ አሪፍ አሪፍ ቪዲዮዎችን ከዚህ በኋላ ይሰሩልናል። ምክንያቱም እንዳሁን በፊቱ ራይድ ጠርተው ምናምን ሳይሆን በራሳቸው መኪና ፏ ብትን ዘና ፈታ እያሉ ቪዲዮ ይሰሩልናል ማለት ነው። እና ከዚህ በኋላ እንደማይቀሩ ተስፋ እናድርጋለን። ሲቀጥል ደግሞ አትጣሉ፣ የእውነት አትጣሉ። በቃ ለሚያጣላችሁ ሰዎች ሁሉ ምንም አይነት ክፍተት ባትሰጡ አሪፍ ነው። ምክንያቱም እናንተ ተስማምታችሁ ባትሰሩ ኑሮ ካፕል ሆነው አሁን ሀይሚና ብሩኪ አብረው ባይሰሩ ኑሮ እንኳን ይህን ያክል ሰብስክራይብ ቪው ምናምን ሊኖራቸው ምንም ሊኖራቸው አይችሉም። ሀይሚም ሌላ ሰው ጋር፣ ብሩኪም ሌላ ሰው ጋር ቢሆን በቃ እዚህ ደረጃ አይደርሱም ነበር። ስለዚህ እናንተ እዚህ ለመድረሳችሁ ስኬታችሁን ከፈለጋችሁ ጥሩ ደረጃ መድረስ ከፈለጋችሁ የሰው ወሬ ሳትሰሙ በቃ ታርቃችሁ መስራት ብቻ ነው። አንደኛ እናንተ ሁለት ባንድ፣ ምንድ ነው በአንድ ድንጋይ ሁለት ወፍ። አንደኛ ፍቅር አላችሁ፣ በቃ ፍቅራችሁን ታታርፋላችሁ። ሁለተኛ ነገር ደግሞ ስራችሁን እየሰራችሁ ነው። ስለዚህ የስራ ባልደረባ ፍቅረኛ መሆን ትችላላችሁ፣ ሁለቱንም መሆን ትችላላችሁ። ፍቅረኛ መሆን ባትችሉ የስራ ባልደረባ የስራ ባልደረባ መሆን ባትችሉ ግን ፍቅረኛ ኖ አይሆንም። ስለዚህ እንደ ፍቅረኛ መሆን ካልቻላችሁ እንኳን የስራ ባልደረባ ሆናችሁ አብራችሁ ብትሰሩልን በጣም ደስ ይለናል። ምክንያቱም እንደዚህ ብትሰሩ ነው ውጤ ውጤት ያመጣችሁበት። ስለዚህ ውጤት የምታመጡበትን ነገር ሰዎች ደግሞ እናንተን የሚያጣሏችሁ ከቅዳችሁና ከግባችሁ ለማደናቀፍ ስለሚፈልጉ እናንተ እንድት ወርቁ ስለሚፈልጉ እንድት በልጧቸው ስለሚፈልጉ የሚበልጧችሁ ሰዎች እናንተን የምትጣሉበትን መንገድ ወይም ጉድጓድ ሲቆፍርላችሁ፣ ይላሉ ሰው እዛ ጉድጓድ ውስጥ መግባት ያለባችሁ እናንተ አይታችሁ ጉድጓዱን ማለፍ እንጂ ጉድጓድ ውስጥ መግባት የለባችሁም ብዬ ነው ማስበው። ምክንያቱም እንደዚህ ባትሰሩ ኑሮ ይህን ያክል ነገር አታገኙም ነበረ፣ የሰው መውደድ አታገኙም ነበረ፣ ፍቅርን አታገኙም። በጣም ብዙ ነገር ነው ያገኛችሁ አብራችሁ ስለሰራችሁ። ሰው እናንተን ሌላያዩ የሚያጣላችሁ ሰዎች መስማት የለባችሁም ብዬ አስባለ። አንዳንድ የሰው ነገር ትሰማላችሁ፣ ፍራንክ ምናምን ያጣላችኋል። ስለዚህ እንደዚህ አይነት እቅድና ግብ ያላችሁ ከሆናችሁ ብዙ ነገር መስራት ከፈለጋችሁ በቃ ሳትጣሉ የሰውን ነገር ወደኋላ ብላችሁ እናንተ ብቻ ወደፊት ማለት ነው። ከኋላ ያሉት ይጩሁ ይለፍልፉ፣ እናንተ ብቻ ወደፊት እየሰራችሁ እንግዲህ እንደዚህ በተግባር ማሳየት ነው። በቃ ትበጥረቁብን የምር እንደ ሌሎቹ እናንተ በቃ በጣም ነው ደስ የሚለ። እውነት ለመናገር ብሩኬ ምንም ነገር አያወራም። በቃ ማድረግ የሚፈልገውን ነገር አድርጉ ነው የሚያሳይ፣ እንዲላደርግ ነው እያለ አይበጠረቅም። አንዳንድ ዩቲዩበሮች ማ ወይኔ ሲበጠረቁ ወይ ቅድድ ቀድን የሚያደርገው ዝም ብሎ ጫፍም መጀመሪያ የሌለው ውሸትና እንደዚህ አይነት ስራ ሰሩልን፣ በጣም ደስ ይላል። ኮንግራጅሌሽን ብያችኋለሁ። ባይ ባይ። ወዳችኋለሁ።